በስማአ ወወልድ በመንፈስ ቅዱስ አህዱ አምላክ አመሰሉሱ ለወርሃ ሰኔ በዛቲ ለት አይረፈት ቅድስት መስተጋድል ተሃራሚት ወነዚት ማረታ ወዛቲ ቅድስት ኮነት ሙሉደ ሀገረ ምስር ወኮኑ አበዊውሃ ብኡላነ ፈድፋደ። አንድ አምላክ በሚሆን በአ በወልድ በመንፈስ ቅዱስ ሰኔ 3ስት በዚችለት በትህርምትና በተጋር ሎ የጸናች ቅድስት ማታማርታ አረፈች። ይህችም ቅድስት ከምስር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጸጎች ነበሩ። ከታናሽነቷም ጀምራ የረከሰ ዝሙትን የምትወድ ነበረች። የከተማ ልጎልማሶችና ታላላቆችም በስውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህ በኋላም ስራዋ ተገለጠ። የርኩሰት ስራንም በግልጥ አብዝታ የምትሰራ ሆነች። ክብር ምስጋና ይግባውና የጌታችን ኢየሱስ ክርስቶስ የከበረ የልደቱ በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ትገባም በፈለገች ጊዜ የቤተ ክርስቲያኑ ጠባቂ ከለከላት። እንዲህ ማለት አንቺ በምግባር የረከሽ ስለሆንች ወደ ከበረች ቤተ ክርስቲያን ውስጥ መግባት አይገባሽም፣ ይተዋ አላት። የተዋትም ዘንድ አባበለችው፣ እሱ ግን ከለከላት። በመካከላቸውም ታላቅ ጠብ ሆነ። ኤጲስቆጶስም ጮኸት ሰምቶ ተነስቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺ የረከሽ ስለሆንች ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም ማለት በዚያን ጊዜም አለቀሰች። ንስሐ ገባለሁ እንጂ ወደዚህ ስራ ከእንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶስም ከንዝ ገንዘብሽንና ጥርሽትን ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠል ነው አላምንሽም አላት። ያን ጊዜም ሂዳ ጥሪቷንና ዋጋው ብዙ የሆነ ጌጧን አምጥታ በኤጲስቆጶሱ ፊት አለችው። እርሱም በፊቷ አቃጠለው። ከዚህ በኋላ የራሷን ጠጉር ተላጨች። ኤጲስቆጶሱም ማቅል አልብሶ ወደ ደናግል ገዳም ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነብሷንም እንዲህ እያለች ትገስጻት ነበር በጭቃና በደንጊያ ወደ ታነጸው ቤት ለመግባት ካልታውሽ በብርሃን ወደ ተሰሩ ቤቶችማ ለመግባት እንዴት ትሆኛለሽ? ሁለተኛም በጸሎቷ አቤቱ ቤተ ክርስቲያንህን ከሚጠብቀው የደረሰብኝን ሀፍረት ልሸከመው ያልቻልኩ እኔን በቅዱሳን መላእክት ፊት አታሳፍረኝ አለች። ይህችም ቅድስት ሰይጣንን ድል እስካደረገችው ድረስ 25 ዓመት ትጋደል ኖረች። በዚህ ሁሉ ገዳም ግቢ ወደ በር አልወጣችም። ከዚህ በኋላ በሰላም አረፈች። እግዚአብሔር ምስጋና ይሁን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለማረታ ጥዕምተ ዝክር ወዜና ዘተአጽፈት ሰቀ አልባሰ ወርቅ መኒና አመ ገሰጻ ይትባ ውስተ ቤተ መቅደስ እንበለ ንጽሕና እስከ ነሥአቶ ለእኩይ ህሊና አቃቤ ኆኅት ምክንያት ኮና በዝችም ዕለት ኮሪዮን አረፈ። በረከቱ ከኛ ጋር ትኖር ዘላለሙ አሜን። በዝችም ቀን ደግሞ ኤላሪዮስ የሚባል ኤጲስ ቆጶስ ሰማይቱን አረፈ። ይህም ቅዱስ ከሀዲውን ንጉሥ ዮላኪዮስን ወላቂ ይወስን ጣዖታትን ስለማምለኩ ይገስጸውና ይመክረው ነበር። ንጉሥ ዮላኪዮስም አይሁድ የሰቀሉትን ባለማምለክ የአንተ ከሀዲ ትለኛለህ። እነሆ አሁንን የአንተን ከስቃይ ጽናት የተነሳ ያን የተሰቀለውን አምልኮቱን አስተውሃለሁ አለው። ከዚህ በኋላ ከመኳንቶቹ ለአንዱ መኮንን ሰጥቶ ባለመራራት ያለመቋረጥ ሁልጊዜ እንዲያሰቃየው አዘዘው። መኮንኑም ወስዶ በየራሱ በሆነ ስቃይ አንዲት ቀን እንኳ በቃ ከቶ ሳያቋርጥ ሁልጊዜ እያሰቃየው አንድ አመት ሙሉ ኖረ። በአመቱን ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህችን ምልክት ክብር ይግባውና በጌታችን በኢየሱስ ክርስቶስ ብዙዎች አምነው በሰማዕትነት ሞቱ። ከዚህ በኋላ ካታክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ከማሰቃየት በደከመ ጊዜ በእርሱ ላይ የሚያደርገውን በጣ ጊዜ ራሱን በሰይፍ እንዲቆርጡ አዞ ቆረጡት። በመንግስት ሰማያትም የሰማይትነት አፊትን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማይት ተጋዳይ ጸሎት ይማረ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። እስመ ወወሎ መንፈስ ቅዱስ አህዱ አምላክ አመረቡ ለወርካሰኔ በዛት ለት ከሆነ ሰማይተ ቅዱስ ሳኑሲ